ቤተሰቦቼ ሰላም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች መታችሁ ስለምታበረታተኝ ከልቤ አመሰግናለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን እያልኩኝ እንግዲህ የቀጣዩ ክፍል ምን የሚሆን ይመስላችኋል? የጽናት ድራማ ሁላችንም በጉጉት የምንጠብቀው አብሶ የጽናትን ታጋሽነት፣ የጽናትን ደግሞ የዋህነት፣ የጽናትን እንግዲህ በቃ ትዕግስተኝነትን ሳና ሳናመሰግን አናልፍም ማለት ነው። ጽናት ለኪራ ያው ብዙ መስዋዕቶችን ከፍላለች እናውቃለን። ከዚህ ቀደም ማለት ነው። እኔ እምለው ኪራ ግን በፊት የጽናትን ምክር ቢሰማ፣ ስለ ጽናት ያለውን ፍቅር ቢገልጽ ኖሮ ያ ሁሉ መከራና ስቃይ በጽናት ላይ ይደርሳል ብዬ አላስብም ነበረ ማለት ነው። እንደገና ለቤቲ ያው ቁርጡን መናገር ነው እንደማይፈልጋት ማለት ነው። አሁን ልክ እንደተዋት እንደገና ደግሞ ቤቲ ወደ አውሬነት ከሰውነት ወደ አውሬነት አትቀየርም ነበረ። ምንድን የቀየራት የእሱ ፍቅር ነው ማለት ነው። ቤቲም ተናግራለች ከዚህ በፊት እንግዲህ ብዙ መስዋዕትን እንደከፈለች ለሱ ብላ ሱሳሱስ ውስጥ እንደገባች ከቤተሰቦቿ ራሱ እንደተገለለች እንግዲህ፣ ይሄ ቀላል ነው ብዬ አላስብም። ያው ይሄንን ያየው ሰው ነው የሚያውቀው፣ ድራማ ቢሆንም ማለት ነው። እዚህ ጋር ያው አስተማሪ ነው። ግን አሁን አሁን ላይ ቤቲ በዛ በኩል ነው እንግዲህ ያሱ ብዙ መስዋዕትን ስለከፈለች ጽናት ላይ ብዙ ጫና የምታደርሰው ማለት ነው። ጽናት ደግሞ የእናቷ የእናቱ የኪራ እናት አደራ ስላለባት ትታ ለመሄድም ያው በጣም ከብዷት ነበረ። መጨረሻ ላይ እንግዲህ ጥላ ብትሄድም ምሩ ያው ከሐዋሳ መጣ አስታርቃቸዋለች። ፍቅራቸውንም ቸውንም እንግዲህ በግልጽ ያው ተነጋግረዋል። እንደሚያፈቅራት እንደምታፈቅረው ምሎላታል። በእናቱ እንደማይተዋት ምሎላታል። እሷ አልፈልግክም እስካላለችው ማለት ነው። እዚህ ጋር ግን የቤቲ ሰላይነት አሁንም በኪራ እና በጽናት ላይ አብሶ በጽናት ላይ ነው ማለት ነው። ሰላይ እንደላከች በቤቱ ምንም የሚያቀፉ ጉዳይ የለም ማለት ነው። እና እንግዲህ ቤቲ አሁንም ሄድኩኝ ብላ ክፋቷ እንደቀጠለ ነው ማለት ነው። አሁን ላይ እዚኛው ድራማ ላይ በቤቲ በኩል ምንም አይነት አስተማሪ ነገር የእኔ አላየሁበትም ማለት ነው። ጥላ ብትሄድም መተው አልቻለችም። እንደውም በአዲሷ ሰራተኛ በአንድነት በኩል ጭራሽ ሌላ መዘዝ እንዲመጣ መድኃኒቱን እንግዲህ ለሁሉም እንዲሰጥ ሁሉንም በአንድ ላይ ለመፍጀት ቤተሰቡን የራት ግብዣ እንደነበረ እንደሚኖራቸው ተሰብስበው ደግሞ እንደሚመጡና እንደሚበሉ ያው ይሄ የአንድነት መልእክት ነው። ቤት እንግዲህ ተሸፋፍና እቤት ድረስ ሁሉ መታለች ማለት ማለት ነው። በዚህ ላይ እንግዲህ ቪዲዮ ሁሉ እየቀረጸች የአንድነት አስቡት እኛ ቤት ሄደችልን። ሶሲ ከዛ ቤት ተነቅላ ሄደች። በቃ ጽናትና ኪራ በነፃነት ፍቅራቸውን ይኖራሉ ምንም ነገር የሚያግዳቸው የለም ብለን ስናስብ ከቤት የባሰችዋ ከሶሲ የባሰችዋ አንድነት መታለች ማለት ነው። አንድነት እንግዲህ እግር በግር እየተከታተለች እንደውም ኪራ ምንድን ያለችው፣ ኪራዬ ቀን በቀን እኮ ደስታክ እየጨለመ ሄዷል። ምን ሆነክ ነው? ብላው ነበረ ማለት ነው። እንግዲህ ምንም ስለሱ ገና የምታውቀው ጉዳይ የለም። ስትገባ እንግዲህ መከባበር እንዳለባቸው፣ ሌላ ጉዳይ ያለፈ ታሪክ እንትን እንዳይኖራቸው ነግሯት ነበረ። እንግዲህ ይህንን ታሪክ የቤተሰቡ በሙሉ የወሰደችው ከማነው? ከቤቲ ነው ማለት ነው። ባይዘዌ ያው ስምረት ቤቲን አይታታለች፣ ያው በአካል ባታውቃትም ማለት ነው። እና ድራማ ቢሆንም ይሄን ነገር እንግዲህ ለ ጽናት ነግራታለች። ጽናትም ደግሞ እየሮጠች ደስታዋን ለማካፈል ሰፕራይዝ አለኝ ስምረትዬ፣ በጣም ደስ ብሎኛል ብላ ስትላት፣ መጀመሪያ የኔን ስሚ፣ ከዛን ያንችን እሰማሻለሁ። ይሄን ነገር ማወቅ አለብሽ እና ኪራ አደጋ ላይ ነው ብላት ነበረ ማለት ነው። የምን አደጋ? ምን ሆኗል ኪራ ብላ እንግዲህ ስምረት ጽናት ስምረትን በጠየቀች ሰዓት አላቅም ከዛ ቤት ስወጣ አንዲት ተሸፋፈነች ሴትዮ አይቻለሁኝ ብላታለች። በቃ ማታ ስንለፈልፍበት ስንቀባጥረው የነበረው ይሄ ነገር ይሆን? ነገር ተፈጥሮ ነው ማለት ነው ብላ ጽናትም ጠርጥራ ነበረው ማለት ነው። እና በቃ ሄጄ ለኪራ ልንገረው ብላ ስትነሳ ስምረት ምን ብላታለች? ጽናት ሰፕራይዙን ንገርኛ ምንድነው ብላት ነበረ እንግዲህ። ጽናትም እየሮጠች ወደ ኪራ ሄዳለች። እንግዲህ ኪራ ጋር ሄዳ እያወሩ እያለ እንግዲህ በጣም ፈገግ ብለው እየተጨዋወቱ እያለ አንድነት መታ ነበረ፣ ማለት ነው በሩ ጋር ተደብቃ ቪዲዮ እየቀረጸቻቸው ነበረ። የሚሉትን በሙሉ እየሰማች ነበረ የነበረው። ግን መጨረሻ ላይ ጽናት ቀና ስትል አይታታለች። እና ምን እየሰራሽ ነው ብላ ባለቻት ሰዓት ነበር። አይ ልብሴን እኮ በሩ ይዞኝ እሱን ለማስለቀቅ ነው ብላ እንደውም እንደ ጨዋ ሆና መታለች፣ ወደ ሳሎን ወደ እነሱ ማለት ነው። እና ያው ጽናት የሆን ነገር ጠርጥራለች። በዚህ ላይ ደግሞ ምሩም መታም ብላታለች። ሳሎን የነበረው የጆኩ ውሃ የት ሄደ? አንስቼዋለሁ ብላ ስትላት፣ መድኃኒት ልውጥ ነበር ውሃ ይዘሽልኝ ነይ ብላታለች። በጆኩ ነው ወይ ስትላት፣ ጆኩም ይሰራልኛል፣ በብርጭቆ ነው ብላ እንግዲህ እሷም አዛታለች ማለት ነው። በዚህ ላይ አንድነት ጥፊ ቀምሳለች። ለምን ነው ጥፊ ቀመሰችው? ቤት ውስጥ ያለው ድባብ እንዴት ነበረ ብላ ጽናት ቤቲ በጠየቀቻት ሰዓት አንድነትም ወይኔ በጣም ነበር የሚያምረው፣ ያምራሉ፣ እኔ ሄድም ትዝታ ቀሰቀሱብኝ ባለቻት ሰዓት እንግዲህ ቤቲ እኔ ጽናትን አስወግጅልኝ እያልኩሽ ባለሁት ሰዓት አንቺም ኪራ ለራስሽ ተመኘሽው እንዴ? በዚህ በገማ አፈሽን ያለቻት። በጣም ነው የሚገርመው ማለት ነው። አሁንም የቤቲ ስድብ በጣም አስጸያፊ ቃላቶቿ ምንም አልተቀየሩም ማለት ነው። እና የተወሰነ ጊዜ ከድራማ እንትን ብላ አይተናትን ባናቅም አሁንም አንድነት ላይ የምታንጸባርቀው እንግዲህ አንድነትን የቀጥ እዛ ቤት ያስገባቻ ስለ ጽናት አንዳንድ ነገር እንድትነግራ ስለ ኪራ በዚህ ላይ ደግሞ ጽናትን ለማስወገድ በቀ ወይ አሳብዳ ከዛ ቤት ለማውጣት ወይ ደግሞ እስከ መጨረሻው እንድትሞት ነው ፍላጎታቸው ማለት ነው። እኔ አሁንም በጣም የሚያሳስበኝ ቤቲ መመለሷ የማይቀር ጉዳይ ነው ማለት ነው እና በዚህ ተቀጠለ ድራማው እመኑኝ፣ አሁንም ጽናት እንደምትጎዳ ነው ማለት ነው። በምንድን ነው የምትጎዳው? ምናልባት ኪራ ላይ ጉዳት ይችላል ማለት ነው። ግን ይሄ በየምግቡ በየመጠጡ ውስጥ በየመዳ በየ እንደገና በቡና ምናምን መድኒት ስጫት የምትለው መጨረሻ ላይ እንግዲህ መድኒት ሲበዛ ምን እንደሚያደርግ ታውቃላችሁ ማለት ነው። እና አሁንም ልትጎዳ ነው እች ልጅ። እንግዲህ ሰርታ አባቷን የአባቷን ህይወትና የራሷን ህይወት ከሀገር ወጥታ ለመቀየር አላማም እቅድም አላት ማለት ነው። እንግዲህ አሁንም እንዳልሰበር ብላ አስጠንቅቀዋለች ኪራን። ኪራም እንግዲህ እሷ በቃኝ አልፈልግም ብለሽ እስከምትይኝ እኔ አልተውሽም በእናቴ ምልልሻለሁ ብሏት ነበረ። እንግዲህ ቀጣይ ክፍሉን እናያለን ማለት ነው፣ ምን እንደሚሆን አሁንም ቤት ተመልሳ ይቅርታ ጠይቃ ከኪራ ጋር ትሆናለች። ጽናትን ለመጉዳት የማያደረጉት ነገር የለም። እንግዲህ ምሩም እንዳየቻት አንድነትን እቺ ሴትዮ ምኗም አላማረኝም በጣም የሆነ ነገር አለ፣ ምን ሆና ነው ብላ እንግዲህ ሁሉም ግራ ተገባብቷል ማለት ነው። የአንድነት ጉዳይ አጠራጣሪ ሆኗል። ጽናት እንግዲህ ክችን ውስጥ ገብታ እየፈለገች ነበረ። እየፈለገችበት ባለ ሰዓት ነበረ አንድነት ስትሮጥ የመጣችው እና ምን እየፈለግሽ ነው ጽናት ብላት ነበር። አይ እቃ እኮ እዚህ ጋ አስቤዛ የጎደለውን እያየሁ ነው ብላት ነበረ። እሷም እንግዲህ ሳቅ ብላ አዎ የድሮ ነገር እኮ አይተውም። እኔም ከሰራተኝነት ነው እዚህ ደረጃ የደረስኩት ብላ ስትላት እና አንቺም ትደርሻለሽ እያልሽ ነው ብላ